ወይ ጉዳችን እቹት መጣች። የእኔ ፍቅር ፋሲካማ፣ እስኪ የኔ ፍቅር ለአንተ ብዬ ነው የገባውት እኮ አቃጥለኸኝ፣ አቃጥ ለህኝ ሐቢብ እመጣለሃለሁ ታያለህ። እዚህ አልቀርመችሽ አንተ ታ ገላብጠ ስቀብራት አልነበር። ማንን ቀብሮሻል እኮ ማታ ቅጣት። ወይ ፀጉርን ተቆረጥ፣ ወይ ቤትን አጋድመህ ቅበራት ብዬው ቀብረኸኛል። አቢዩ ወላሂ አልቀበርኩሽኝ አልቀበርኳትም አጋድመን እንደውም እሷን በቀይ ቀሚስ ነው የምቀብረው ብለህ ቀይ ያለበስኮ ማንን ነው? አልቀበርኳትም እኮ እድሪስ መቶ የተፈጠረውን ረሳሽ እንዴ? እድሪስ መጥቶ ነበረ። እድሪስ መጥቶ ጣጣ ስላቁ ዜዶን ነው የቀበርኩት። ዜዶን ቀበራት አላልሽኝም? ዜዶን አላልኩም። እናቴ ትሙት፣ እናቴ ትሙት። አሁን ደግሞ ዛሬ ቀበረሽ ለአንቺ አሁን ቅድም ቀበረሽ። እግዚአብሔርን ማርያምን፣ አንተ ግን ምን አይነት ሰው ነህ? የእውነት ምን አይነት ሰው ነክ? ዝም በያቸው ውዴ። አየሽ፣ ውዴ ሊያታልች ውዴ ያለ። ዝም በያቸው ዝም ዝም በያቸው። እኔ ዋሽቻለሁ። አልቀበርካትም ጭራሽ ዝም በያቸው ብለህ እኔ እንዲህ ታደርገኛለህ። እሺ አንቺ ቤታዩ ምንሽ ነው? ቆይ ዘ እንዴ ምንሽ ነው? ለስ ደስታት ምን እንዴ ተራቹ ደናናቹ ስራዋ ነው። አረ እዚ ወላሂ አልቀበርኳትም በል እኔ ምንም ማውቀው ነገር የለም። እኔ ማውቀው ነገር የለም። ለሚቀድ እንትናን ነው ያለው። ረጁ ረጁ ረጁ አለ ፋሲካ። መጀመሪያ ፋሲካን ቅበል አለችው እሷ ማለት ነው። ከዛ እሱ ደግሞ ሄደና እንደዚህ ያደረገና አውቆ በቀጠና አድርጎ ልብሱን ማለት ነው። ከዛ ረጅዬ ረጅዬ ረጅዬ ብሎ ቀበረሽ ቀበረ አላለም። ጓደኛ ነው መሰለኝ መጀመሪያ ብለዋል። ከዛ አይሆንም አልኩትና እሺ ፋሲካዬ ፋሲካዬ እቁቡ እንኳን ሳንበላ እቁ እኔ አውቃለሁ፣ ስለ እቁ ስለ እቁ አውቃለሁ። ኖ ረጁን ያለው ረጁ ለካል እንገናኝ ቆይ እሱን አሁን ቤታዬ ምንክናት ዜድ ምንክናት ናት። ፊት ለፊት ተናገርኝ። ፍቅር ጠይቅልኝ፣ ጠይቅልኝ፣ የኔ ፍቅር ጠይቅልኝ። እንደዚህ መልስልኝ። ወዴ ዜዶ እንትን ወሬ አመላላሽ ትራቭላችን ነች። ኦኬ፣ አሁን አደባባይ ላይ ከፍተዋለሁ ቮይስ፣ ቤታ ፊት ቮይሱ ከፍቼ ምን እንዳልከኝ ለሁሉ አሰማለሁ። ድሮ ያለሽ ነው ማሬ፣ ሴጣን ያሳሳተው ሮ ደግሞ ዝምብላ ከአንዱ ከአንዱ ከአንዱ ከአንዱ እንደዚህ ስላለች፣ አሁን ላከልሽ እንዴ? አሁን ደግሞ ላከልሽ እንዴ? ላከላት እንዴ? ወዴ አዎ፣ ዝም ብያት ባክሽ። ወሬ አመላላሽ ኤጀንታችን ነሽ፣ ኤጀንሲ ነሽ። ቤታየው ደግሞ ያሷ ነገር አልታወቀም። በውስጥም እያስፈራራችኝ ነው እ በውስጥ እያስፈራራችኝ ነው። አገባለን ነገ ሌላ ቀን ነው፣ ይመጣል ተው እውነቱን ተናገር። አሁን እውነቱን ብትናገር ይሻላል። እኔ እንዲያውም አንተ እየዋሸሁን ለረጁ ጭራሽ እኔ እያስፈራሁኝ ነው። ሆነስትሊ ግን ያው ዜዶ በቃ ወዲያ መላላሽን ኤጅንስ አንቺ ነች። ዜዶ ተዋት። ቤታዮን ነው ያልኩት። ቤታዮ መኩሪያችን ነች። መኩሪያችን ምንድን ነው? መኩሪያችን ማለት ምን አገባሽ አንቺ፣ ዝም በይ። እኛ መኩሪያችን ናት። ግን ምንክ ናት? ሲስተር ሲስተር ልበለሳት እሺ?

ንግስ ናው ለሚስቱ ብቻ አይደለም። ንጉስ ንግስ ናው ለሚስቱ ብቻ አይደለም። ንግስትም ንግስ ናዋ ለባሏ ብቻ አይደለም። አሁን እሷ ሺ ማይ ኩን ብል በሌላ ነገር አትይዩ። በቃ ንግስት ከሆነች የሁሉም ንግስት ናት። አንተ በላ ወንድ ነክ ወንድ ነክ በላ ወንድ ልጅ ንግስቱ ሚስቱ ብቻ ናት እና እናቱ ናት። ሹሃዘ ንግስት፣ አንዴ ንግስት ከሆንሽ የባል ብቻ ነው የሁሉም ንግስት ነሽ። ሹሃዘ ሃያ ወይኔ ሹሃ አይደል አማራ አንት ዘሙእሳን ዘ ላ አን ያ ዘዶ ላተ ረትላተሰዊ ሰከር ን እኔ ፋሲካዬ ቃል በሰማይ ቃል በምድር እንደ ገባሁጥኔት ትቸዋለሁ። እንኳን ተውሾ እኔም ደግሞ አሁን ተውዋለሁ። ወይስ ቤታዬው ምረጥ ዛሬ የመጨረሻ ሐቢብ የቀልድ ለላይቭ የምል እንዳይመስል የእውነትም እያልኩ ነው። ክርስቶስን በል በምን ታች ጋ እህቴ ናት፣ ጓደኛዬ ናት፣ እቆረቆርላታለሁ። እኔ እባክሽ ወላሂ በይ አንቺም በዘመንሽ ልትወስጂ ብዙ ሞክረች ነበር። ቪዲዮ ኩል ሳይቀር መልሱን ስጠኛ። መልሳ ወይስ ቤት ታዩ? እኔ ክሊኒክ ወይስ ቤት ታዩ? ድምጹ እራሱ ይረብሻል። በቃ ቻው። ከፊት ይታየው ማለት ያቅተኛ። እንዲ ሀቢ ምንድን ነው መልስክ? እኔ ምንም እኮ አላልኩም። ሀቢብ ስላመመኝ ነው። ሰማሽው። ድምፅሽ ይረብሸኛል አለ። ማናት? ኖርማል አርጊልኝ፣ ኖርማል አርጊው። እንዴን ችናውሱ አሞኝ ነው፣ ጌታን አሞኝ ነው። ፋሲካ፣ ፋሲካ ሰምተሻል። ክቢን ማና ስትዩ ድምፅሽ ይረብሸኛል ብሎ ሊወጣ ነበር መልስ መልሳ፣ ሀቢብ መልስ መልስ። እኔ ኪዩንክን አሳይቃል የእናንተ ሰፈር ባህር ውስጥ አነ በወሪክ መጣሊካለ ለሰው ልጅ ሪስፔክት ማድረግ አለባቸው። በመጀመሪያ ደረጃ ዜዶ ሪስፔክት ለስ አትሁኝ። በቃ አሁን ቤታ አሟታል አናጨናል እንደዛ ይባ የለም። መልስ ላት ቤታ ናት ወይስ ውይ ሽዬ ፋሲካዬ የኔ ፍቅር ናት ላውራት አንዲ ሺ ሀቢብ አንቺ እዚህ ታጨናንቂው እንዴ ለምንድነው ይህን ያክል የምታጨናንቂው በቃ ተይ ቆይ ዝም በይ እኔ እኮ ጉድ እያየው ነው ዘንድሮ ጉድ እያየው አንቺ ቆይ ልንገርሽ በውስጡ አሁን ለምሳሌ ዝም ብሎ ለአፉ አንቺን ብሎ በውስጡ ምንም ጥቅም የለም። አደባባይ ላይ አደባባይ ላይ ውጣ እንደዛ ቢል ራሱ ቀድጄ ኦፕሬሽን አድርጌ እቀይርለታለሁ። ሀቢብዬ ይሄ ጓደኝነት ይቅርብ። አንገብግባ እንዳደፋብኝ ጌታ። እኔ ምን ልናገርሽ? ፋሲካ እስኪ እኔ በቃ ከልብሽ ጠይቂኝ፣ ከልቤ ልመልስልሽ። ጠይቁ እኮ ኪውኒክ ማናት አልኩክ። ንግስትስ ማናት? ክዊን ክዊን፣ ንግስት ማናት? ቤታዬ ሆነች። አይ አይ አይ አይ አይ አይ አይ አይ አይ አይ አይ ትናደዳለች። ዚህ ዲው የምርዋ ነው ኮሎ ምን ትምትለው አንቺ ታቅሳስ ያለሽ እንዴ? እራፊ ስለሽ ለምን አይገባሽ? አንተ ሴት ሴት ባየ ቁጥር ነው በማርያም ነው ባያት በእግዚአብሔር